ሰበር ዜናዊ ፋኖ ዶኩመንታሪ አየሩን በተቆጣጠረበት ቅጽበት ከጎንደርና ነጩ ቤተ መንግስት ሁለት ከባባድ መረጃዎች ተሰምተዋል። አፍሪካ ኢንተለጀንስ ሁለት የጎንደር ፋኖ አደረጃጀቶች አንድነታቸውን ሊያውጁ ነው ሲል ሰበር ዜና ይዞ መጥቷል። ከወዲያ ከነጩ ቤተ መንግስት ደግሞ ከትራምፕ ቢሮ ወደ አራት ኪሎ ለመጀመሪያ ጊዜ ተደውሏል። የአፍሪካ ቀንድ እንደ በገና ክርብ መወጠሩን ያሳሰባቸው ዶናልድ ትራምፕ ወደ ጠቅላይ ሚኒስትር አብይ ስልክ መጥተዋል። አሰብ፣ ኢትዮ ኤርትራ፣ ሱዳንና ሌሎች ጉዳዮች የተወያዩባቸው አጀንዳዎች እንደሆኑ ታውቋል። እናስደምጣችኋለን። በሌላ መረጃችን አፍሪካ ኢንተለጀንስ ፋኖ አንድነቱን ሊያውጅ ነው ሲል በፊት ገጹ በሰበር አስነብቧል። ሁለት የጎንደር ፋኖች ሀብቴን መሪ አድርገው አንድነታቸውን ለማወጅ ተቃርበዋል ሲልም ዘገባው ጠቅሰዋል። መከላከያ ሰራዊት በበኩሉ የደቡብ ወሎና ሰሜን ሸዋ የውጊያ ውሎችን የተመለከተ ዘገባ አሰራጭተዋል። እንቃኘዋለን። ታዬ ደንደአ የፋናን ዶክመንታሪ አስታከው ወደ አራት ኪሎ ተኩሰዋል። የብርቱካን ተመስገን ጉዳይ ፖለቲካ ሰበዞችን እየመዘዘ የውዝግብ አጀንዳ ሆኗል። ትናንት ምሽት በመንግስት ሚዲያዎች የተሰራጨው ዶክመንታሪ ደግሞ በርካቶችን ለሁለት ጎራ አሰንጧዋል። ብርቱካን ወደ ፋኖ ልትገባ ነበር ሲል የከሰሰውን ዶክመንታሪ በተመለከተ ታዬ ደንደአ አምስት ጥይቶ ጥይቶችን ተኩሰዋል የመረጃ አንቀልባችን የታየን አምስት ጥይቶችና የዶኩመንታሪውን ውዝግብ ያስቃኛችኋል በሌላ ከባህር ማዶ በተሰማ ዜና አዋሽን ያንቀጠቀጠው የመሬት መንቀጥቀጥ ማይናማርን ሲያፈራርስ ብሏል በማይናማር ከባድ የመሬት መንቀጥቀጥ ተከስቷል እዚያው ያሉ ኢትዮጵያውያን ያሉባቸው ካምፖችም የጉዳቱ ሰለባ ሆነዋል ተሰሙታላችሁ ጤና ይስጥልን ውዲ አንድ አፍታ ቤተሰቦች ሰላምታችን በያላችሁበት የዓለም ዳርቻ ይደረሳችሁ ከአንድ ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገንተናል አብራችሁን ትቆዩ ዘንድ ግብዣችን ነው ታየ ደንደአ የፋናን ዶክመንታሪ አስታከው ወደ 4 ኪሎ ተኩሰዋል። የብርቱካን ተመስገን ጉዳይ ፖለቲካ ሰበዞችን እየመዘዘ የውዝግብ አጀንዳ ሆኗል። ትናንት ምሽት በመንግስት ሚዲያዎች የተሰራጨው ዶክመንታሪ ደግሞ በርካቶችን ለሁለት ጎራ ሰንጧል። ብርቱካን ወደ ፋኖ ልትገባ ነበር ሲል የከሰሰውን ዶክመንታሪ በተመለከተ ታየ ደንደአ አምስት ጥይቶችን ተኩሰዋል። መንግስት የሰሞኑን የውዝግብ አጀንዳ በሆነው በብርቱካን ተመስገን ጉዳይ በቀጥታ ከፋኖ ጋር አያይዞ በዘጋቢ ፊልም አስተባብሏል። እንደ ፋናና ኢቲቪ ባሉ ሚዲያዎች የብርቱካን እውነታ በሚል ለስ ለኢቢኤስ ፕሮግራም በተሰጠው የማስተባበያ ላይ ፋኖ ዋና የጉዳዩ ባለቤት ሆኖ ተከስቷል። ብርቱካንን ለሰሞነኛው የፋኖ ዘመቻ አንድነት የተዘጋጀች ተዋናይ ናት የሚለው ዘጋቢ ፊልሙ ጉዳዩን በቀጥታ ከሰሞነኛው ውጊያ ጋር አገናኝቶታል። በአማራ ክልል ከመንግስት ጋር እየተፋለመ የሚገኘው የፋኖ ቡድን የውጭ አገር ደጋፊዎች ደግሞ የድራማው ደራሲዎች ሆነው ቀርበዋል። ጋዜጠኛ ማዛ መሐመድ እና ጋዜጠኛ ተስፋዬ ወልደ ሥላሴ በዘጋቢ ፊልሙ በኢቢኤስ የተሰገሰገው የጥፋት ኃይል ተብለው የተገለጹ ጋዜጠኞችና የፕሮግራሙ አዘጋጆች ብርቱካንን ለድራማው እያዘጋጇት መሆኑ ተገልጿል። እነ ጋዜጠኛ ማዛ መሐመድ እና የኢቢኤስ ጋዜጠኞች ድራማ ነው የተባሉ የብርቱካንን ጉዳይ እያሰራጩት የፋኖ ሰሞነኛ ዘመቻ ለማጋጋል ነው ተብሏል። በዘጋቢ ፊልሙ ላይ በጉዳዩ አቀናባሪነት የተከሰሱት የፋኖ ኃይሎች በየጫካው ሕፃናትን የሚደፍር የሚል ውንጀላ ቀርቦባቸዋል። በዘጋቢ ፊልሙ ላይ አስተያየታቸውን ከሰጡ ሰዎች መካከል ፖለቲከኛ ታዬ ደንደአ አንዱ ሲሆኑ በርካታ መስቀለኛ ጥያቄዎችን ሰንዝረዋል። መታገትና መደፈር ለኢትዮጵያውያን ሴቶች አሁን ላይ እንግዳ አለመሆኑን የገለጹት ታዬ በቅርቡ እንኳን በሰሜን ሸዋ ሊደሩ ደሮ አካባቢ ሴቶች የሚገኙበት አንድ አውቶብስ ሙሉ ዜጎች መታገታቸውን ቢቢሲን ጠቅሰው ሞግተዋል። እነዚህ ዜጎች ያሉበት አይታወቅም፣ እየተደፈሩ ሊሆን ይችላል፣ ለፋናና ለፖሊስ ግን የምርመራ አጀንዳ አልሆነም ሲሉ ታዬ ይጠይቃሉ። ታዬ ብርቱካንን ለፖለቲካ ቁማር ተጠቅሞባታል የተባሉት የፋኖ ኃይሎች በተወነጀሉበት ጉዳይም ጥያቄ አንስተዋል። በሀገራችን ነባራዊ ሁኔታ በተጨባጭ ተደፍረው ከህይወት ጎዳና የወጡ በርካታ ሴቶች እያሉ ሴረኞቹ ድራማ መስራት ለምን አስፈልጋቸው? ድራማ ቢያስፈልግስ በተለያዩ ምክንያት ህይወት ተበላሽቶባቸው በጎዳና የሚኖሩ ብዙ የመከራ ሰለባ ሴቶች እያሉ ባለትዳር የልጅ እናትና የተመቸ ኑሮ የነበራት ብርቱካንን ለትወና በምን መስፈር ተመረጠች? የኢቢኤስ ጋዜጠኞች ድራማው አካል ከሆኑ ቢያንስ ብርቱካንን ከአዲስ አበባ ሳትወጣ ድራማውን ለምን ባየር ላይ ያዋሉት ሲሉ ታየ ተደራራቢ ጥያቄዎችን ሰንዝረዋል። የፋኖ ዶክመንታሪ አየሩን በተቆጣጠረበት ቅጽበት ከጎንደርና ነጩ ቤተ መንግስት ሁለት ከባባድ መረጃዎች ተሰምተዋል። አፍሪካን ኢንተለጀንስ ሁለት የጎንደር ፋኖ አደረጃጀቶች አንድነታቸውን ሊያውጁ ነው ሲል ሰበር ዜና ይዞ ወጧል ከወዲያን ከነጩ ቤተ መንግስት ደግሞ ከትራምፕ ቢሮ ወደ 4 ኪሎ ለመጀመሪያ ጊዜ ተደውሏል። የአፍሪካ ቀንድ እንደ በገና ክርህ በመወጠሩን ያሳሰባቸው ዶናልድ ትራምፕ ወደ ጠቅላይ ሚኒስትር አብይ አህመድ ስልክ መጥተዋል። አሰብ፣ ኢትዮ ኤርትራ፣ ሱዳንና ሌሎች ጉዳዮች የተወያዩባቸው አጀንዳዎች እንደሆኑ ታውቋል። በኢትዮ ኤርትራና ቀጠና ሰላማዊ ጉዳዮች የትራምፕ አስተዳደር ለመጀመሪያ ጊዜ ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ መክሯል። በኢትዮ ኤርትራ ጉዳይ ተጠባቂው የትራምፕ አስተላለፍም ታውቋል። የአሜሪካ ውጭ ጉዳይ ሚኒስትር ማርክ ሮቢዮ ከጠቅላይ ሚኒስትር አብይ አህመድ ጋር በቀጠናዊ ውጥረት ላይ በስልክ መምከራቸው ተሰምቷል። የአሜሪካ ውጭ ጉዳይ ሚኒስትር ወደ አብይ ስልክ የደወሉት በተመሳሳይ ጉዳይ በቀጠናው ውጥረት ላይ ከኬንያው ፕሬዚዳንት ዊልያም ሮቶ ጋር ከተወያዩ በኋላ ነው። በምስራቅ አፍሪካ የተፈጠረውን የእርስ በርስ ጦርነት ላይ በቀጠናው ተጨማሪ ስጋት የደቀነውን የኢትዮጵያና ኤርትራ ውጥረትን አሜሪካን በእጅጉ አሳስቧታል። ወደ ሱዳን የርስ በርስ ጦርነት እስከ ሶማሊያ አልሸባብ ሽብር እንቅልፍ የነሳት አሜሪካ ኢትዮጵያና ኤርትራ ወደ ጦርነት የመግባት ስጋትንም በዋና አጀንዳ ይዘዋለች። ለዚህም ይመስላል የአሜሪካ ውጭ ጉዳይ ሚኒስትር ማርክ ሮቢዮ በጉዳዩ ላይ ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ የተነጋገሩት። የአብይና ሮቢዮ ውይይት በአፍሪካ ቀንድ የተፈጠረውን ውጥረት አርግቦ መረጋጋት መፍጠር በሚለው ጉዳይ ላይ መሆኑን የአሜሪካ ውጭ ጉዳይ ሚኒስትር መረጃ ያመላክታል። በውይይቱ አሜሪካ በየጊዜው ያሳስበኛል የምትለው በኢትዮጵያ ሰላም ላይም ትኩረት የማድረጉን መረጃው ያመላክታል። አሜሪካ ለኢትዮጵያ ሰላምና ብልጽግና ድጋፍ ማድረጓን እንደምትቀጥልም የውጭ ጉዳይ ሚኒስትሩ ለአብይ አህመድ ነግረዋቸዋል ተብሏል። አሜሪካና ኢትዮጵያ የአፍሪካ ቀንድ መረጋጋትን ጨምሮ ቅድሚያ በሚሰጧቸው የጋራ ጉዳዮች ዙሪያ የሁለትዮሽ ግንኙነት ማጠናከርንም የውይይቱ አካል ነው ተብሏል። ምንም እንኳን አሜሪካ ለኢትዮጵያ ሰላም ድጋፏን እንደምትቀጥል ረቢዮ መግለጻቸው ቢመላከትም ስለ እርስ በርስ ግጭቶች ምን እንዳወሩ ግን በውል አልተገለጸም። አሁን ላይ ስለቀጠሉት የአማራና ኦሮሚያ ክልል የእርስ በርስ ጦርነቶች ላይ አዲሱ የዶናልድ ትራምፕ አስተዳደር የያዘው አቋም በውል አይታወቅም። ትራምፕ አሸናፊነት የተሰናበቱት የዲሞክራቶቹ የጆ ባይደን አስተዳደር በኢትዮጵያ የእርስ በርስ ጦርነት ላይ ጠንከር ያለ የተቃውሞ አቋም ነበረው። በአንጻሩ የትራምፕ አስተዳደር አይደለም የኢትዮጵያ የእርስ በርስ ትርምስ ይቅርና ከፍ ያለ ተጽዕኖ ያላቸውን ጉዳዮችንም የሚያይበት መነጸር ከዲሞክራቶቹ የተለየ ነው። የትራምፕ ፖሊሲ በሌሎች ሀገራት የሚከናወኑ እያንዳንዱ ክስተቶች ከአስተዳደራቸውና ከአሜሪካ ጥቅም አንጻር ብቻ ነው የሚመዘኑት። ትራምፕ በአመዛኙ የሚከተሉት የሰጥቶ መቀበል ዲፕሎማሲ በእርስ በርስ ጦርነት ለሚታመሰው የአፍሪካ ሀገራት ሰፊ ሰብአዊ መብት ጥሰት በር የሚከፍት ነው። አሁን አሜሪካ በኢትዮጵያም ይሁን በምስራቅ አፍሪካ የቀጠሉ ግጭቶችን ለማስቆም ጫና የምታደርገው የራሷን ጥቅም በከፍተኛ ደረጃ ካስጠበቁ ብቻ ነው። በአማራ ክልል የፋኖ ኃይሎች አንድነት ሊያውጁ መሆኑ ተሰማ። በጉዳዩ ላይ አፍሪካ ኢንተለጀንስ ከምንጮቹ የሰማውን መረጃ ይዞ ወጥቷል። በሌላ በኩል በክልሉ ውጊያዎች ተጠናክረው የቀጠሉ ሲሆን መከላከያ ስለ ሰሜን ሸዋና ደቡብ ወሎ ውጊያዎች መረጃን አሰራጭተዋል። የፋኖን የሎጂስቲክ ማዕከል ነጠኩ ሲልም ነው ሰራዊቱ የገለጸው። በአማራ ክልል የሚንቀሳቀሱ የፋኖ ኃይሎች ውህደት ሊያውጁ መሆኑን አፍሪካ ኢንተለጀንስ የተባለ የዜና ምንጭ ዘግቧል። ውህደቱን የሚያደርጉት ሁለት ቡድኖች ሲሆኑ እነሱም በጎንደር የሚንቀሳቀሱ አደረጃጀቶች መሆናቸውን ተዘግቧል። በጎንደር የሚንቀሳቀሱና ውህደት ለማድረግ እየተንቀሳቀሱ ያሉ ቡድኖች የአማራ ፋኖ አንድነት በጎንደርና የአማራ ፋኖ ጎንደረዝ የሚሰኙ መሆናቸውን የአፍሪካ ኢንቴለጀንስ ዘገባ ያመላክታል። ሁለቱ አደረጃጀቶች ፋኖ በጎንደር ወደ ሚል አንድ ቡድን ለመጠቃለል መወሰናቸውን የጠቀሰው ዘገባው በጎንደር ውስጥ ሌላ ሶስተኛ ኃይል መኖሩንም ዘገባው አስታውሷል። ሆኖም ይህ ኃይል ወደ ሁለቱ ቡድኖች ውህደት ስለመግባቱ በዘገባው የተገለጸ ነገር ባይኖርም ሶስተኛው ኃይል በመጠኑ አነስተኛ መሆኑን ግን ዘገባው አስፍሯል። ውህደት የሚፈጥሩ ሁለቱ ቡድኖች ለመዋሃድ መነጋገር ከጀመሩ አንድ ወር መቆጠሩን ያነሳው ዘገባው በድምሩ 42 መሪዎች እንዳሏቸው አክሏል። አሁን ሁለቱ ቡድኖች ሲቀላቀሉ በአመራር ላይ ስለሚሆኑ ሰዎች አፍሪካ ኢንተለጀንስ ዝርዝር መረጃ ያሰፈረ ሲሆን ሀብቴ ወልዴ የጥምረቱ ሊቀመንበር እንዲሁም ባየቀናው ምክትል እንደሚሆኑ ዘግቧል። በሌላ በኩል በክልሉ ውጊያዎች ተጠናክረው የቀጠሉ ሲሆን መከላከያ ስለ ሰሜን ሸዋና ደቡብ ወሎ ውጊያዎች መረጃ አሰራጅተዋል። የፋኖን የሎጂስቲክ ማዕከል ነጠቁ ሲል ነው ሰራዊቱ የገለጸው። በሰሜን ሸዋ ዞን ማጀቴና አካባቢው እርምጃ እየወሰደ እንዳለ የተናገረው ሰራዊቱ በርካታ መሳሪያዎችንም እንደማረከ ገልጿል። በተመሳሳይ በደቡብ ወሎ እርምጃ መወሰዱን የገለጸው መከላከያም በደቡብ እዝ የጉና ክፍለ ጦር ሬጅመንት አንድ የመቶ አባላት በአስገራሚ ሁኔታ በቦስት ወረዳ ተበታትኖ የነበረውን ጠላት እየተከታተሉ ከመምታት ባለፈ 11 ጽንፈኞችን ገደ

አዋሽን ያንቀጠቀጠው የመሬት መንቀጥቀጥ ማይናማርን ሲያፈራርስ ውሏል። በማይናማር ከባድ የመሬት መንቀጥቀጥ ተከስቷል። እዚያ ያሉ ኢትዮጵያውያን ያሉባቸው ካምፖችም የጉዳቱ ሰለባ ሆነዋል። በማይናማር አካባቢ በተከሰተው ከፍተኛ የመሬት መንቀጥቀጥ በታይላንድ ባንኮክ በመገንባት ላይ ያለ ህንጻ ተደርምሷል። በርካታ ሰራተኞች ህንጻው ሳይደረመስባቸው እንዳልቀረም ተነግሯል። በባንኮክ የአስቸኳይ ጊዜ አዋጅ ታውጇል። በማይናማር ከ730 በላይ ኢትዮጵያውያን ባሉባቸው የተለያዩ ካምፖች 7.7 የተመዘገበ መሬት መንቀጥቀጥ መከሰቱ ለቲክባ ኢትዮጵያ ተናግረዋል። ለሞት ሩብ ጉዳይ ላይ ነን፣ ህንፃዎቹ ተሰነጣጥቀዋል፣ ከኛ አጠገብ የተደረመሳለ። እዚህ ባለመውጣታችን ስቃያችን በዝቷል። እባካችሁ አስወጡን ሲሉ በሀዘን ስሜት ተማጽነዋል። ዛሬ ኢትዮጵያውያን ባለንባቸው ህንጻዎች የመሬት መንቀጥቀጥ ተከስቶ ነበር። እኛ ለጊዜው ተርፈናል፣ የተጎዳ የለም ያለው አንድ ኢትዮጵያዊ ያለንበት ህንጻ ግን ተሰነጣጥቋል። የተደረመሰ ህንጻም አለ፣ ካለንበት ትንሽ ራቅ ያለ ነው። ከአርባ በላይ የስፍራው ሰራተኞች ተጎድተዋል በማለት አስረድቷል። እንደ አሜሪካ የጂኦሎጂካል ሰርቬይ ዛሬ የተከሰተው የመሬት መንቀጥቀጥ በሬክተር ስኬል 7.7 ሆኖ ተመዝግቧል። የመጀመሪያው በሬክተር ስኬል 7.7 የተመዘገበው የመሬት መንቀጥቀጥ ከሳን ሊንጋንግ ከተማ በስተሰሜን ምዕራብ በ16 ኪሎ ሜትር ርቀት ላይ ነው። የቻይናው የመሬት መንቀጥቀጥ ኔትወርክ መረጃ መሠረት ደግሞ የመሬት መንቀጥቀጡ በሬክተር ስኪል 7.9 እንደሆነ ተገልጿል።